ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታውቋል። ሚኒስትሩ ትናንትና ህዳር 9 ቀን 2018 ዓ.ም ዘጠኝ የላብራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በእለቱ የምናደርሳችሁ ቀዳሚው ጉዳያችን ነው። ክርስቲያኖ ሮናልዶ በዋይት ሃውስ ፖርቹጋል የኮከብ ክርስቲያኖ ሮናልዶ ትናንትና ምሽት በዋይት ሃውስ በተደረገው የራት ግብዣ ስነ ስርዓት ላይ ከሳውዲው አረቢያው ልዑል አልጋ ወራሽና ከቢሊዮነሩ ኤሌን መስክ ጋር ታድመዋል። ከእራት ግብዣው ጋር ተያይዞ ያሉትን መረጃዎች ይዘንላችኋል። እናስደምጣችኋለን። ኢራን ከእስራኤልና አሜሪካ ጥቃት በኋላ ዩራኒየም ማበልጸግ እንደማትችል አስታወቀች። የኢራን መንግስት ቃል አቀባዩ ፋቴሜ ማጅራኒ በቴራን ለጋዜጠኞች በሰጡት መግለጫ በ12 ቀናት ጦርነት በኒክለር ጣቢያዎች ላይ ከባድ ጉዳት መድረሱንም ነው። ዝርዝር መረጃውን የምናስደምጣችኋለን። ሩሲያ በዩክሬን በፈጸመችው ጥቃት ዘጠኝ ሰዎችም ተገደሉ። የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪ እንዳስታወቁት ሩሲያ በምዕራባዊቷ ቴሮፔል ላይ በፈጸመችው ጥቃት ዘጠኝ ሰዎች ሲገደሉ በደርዘን የሚቆጠሩም ቆስሏል። በጥቃቱ ሩሲያ ከ470 በላይ ሰው አልባ አውሮፕላኖችንና 47 ሚሳይሎችን ዩክሬን ላይ መተኮሷ የተረጋገጠ ሲሆን ዘጠኝ ፎቅ ያላቸው ቤቶች በጥቃቱ ተመትተዋል ሲሉ ዘለንስኪም ተናግረዋል። ሙሉ ዘገባውን እናስደምጣቸዋለን። የአሜሪካው ኮንግረስ የወሲብ ንግድ ወንጀለኛው ኤፒስቲ ሰነዶቹን እንዲለቁ ወሰነ። የአሜሪካ ኮንግረስ አካል የሆኑት ተወካዮች ምክር ቤትና ሴኔት ትናንትና ባካሄዷቸው ስብሰባዎች የአገሪቱ የፍትህ መስሪያ ቤት ታዳጊዎች ለወሲብ ንግድ በማቅረብ ወንጀለኛ ከተባለው ጀፍሪ ኤፕሲን ጋር የተያዘ ሰነዶችን ይፋ እንዲያደርግም ወሰኑ። እስከ መጨረሻ አብራችሁን ስትቆዩ ሙሉን የምናስደምጣቸውናል። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምንቆያችሁን። ከዚህ በላይ ባጭሩ ያስደመጥናቸውን ዘገባዎች በዝርዝር እናደርሳቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። ጤና ሚኒስተር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስተር አስታወቀ። ሚኒስተሩ ትናንትና ህዳር 9 ቀን 2018 ዓ ዘጠኝ የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡንም ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር አራት ደርሷል ብሏል። የጤና ሚኒስቴሯ ዶክተር መቅደስ ዳባ የቫይረስ ምልክት ታይቶባቸው ህይወታቸው ካለፈ ስድስት ሰዎች መካከል ሶስቱ ሰዎች የሞቱት በቫይረሱ መሆኑን ህዳር ስምንት ቀን በሰጡት መግለጫውም ገልጿል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን ለመከላከል እና መቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪ ማሲንጋ ገልጿል። አምባሳደሩ ይህንን የገለጹት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስቴር ዶክተር መቅደስ ዳባ ጋር ትናንትና በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላብራቶሪ ምርመራ ከታማሚዎች ጋር የነበሩ ንክኪዎች ክትትል የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርቷል። አለም ተብሏል። መረጃችን እንደቀጠል ነው። ክርስቲያኖ ሮናልዶ በዋይት ሃውስ። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ትናንትና ምሽት በዋይት ሃውስ በተደረገው የእራት ግብዣ ስነ ስርዓት ላይ ከሳውዲው አረቢያው ልዑል አልጋ ወራሽ ና ከቢሊየነሩ ኤለን መስክ ጋር ታድሟል። ፕሬዚዳንት ትራምፕ ከዝግጅቱ በፊት ባደረጉት ንግግር ሮናልዶን ማስተናገድ ክብር እንደሆነ ገልጸው ከሳኡዲ አረቢያ ጋር ያለውን የጠበቀ ግንኙነትም አመስግኗል። ሀገሪቱን ከኔቶ ውጭ ዋናው የአሜሪካ አገር ናት ሲሉም አመካሽቷል። ልጄ ባሮን የሮናልዶ አድናቂ ነው። ከእሱ ጋር ስላስተዋወቅኩት ለኔ ያለው አክብሮት የሚጨምር ይመስለኛል ብለዋል ትራምፕ። ዝግጅቱ ላይ ከሮናልዶ ጋር ከተገኙት መካከል የቴክኖሎጂ ባለጸጋው ኤለን መስክና የአፕል ዋና ስራ አስፈጻሚ ቲም ኮክ ይገኙበታል። ሮናልዶ እንደ አውሮፓውያን አቆጣጠር በ2023 መጀመሪያ ላይ ወደ ሳኡዲ አረቢያ በመሄድ የሳኡዲ ፕሮሊግን ግንባር ቀደም ተጫዋች በመሆን አልናስር ክለብን እየመራም ነው። የሳኡዲው ልዑል መሐመድ ቤን ሰልማን አገሪቱ በነዳጅ ገቢ ብቻ ያላትን ጥገኝነት ለመቀነስ በስፖርትና በቱሪዝም ዘርፎች ላይ እየሰሩም ይገኛሉ። ሆኖም ተቺዎች ሀገሪቱን ኢንቨስትመንት ከሰብአዊ መብት ጥሰትና የነዳጅ ኢንዱስትሪዋ ከሚያስከትለው አሉታዊ ተጽዕኖ አንጻር ትኩረት ለማስቀየር ያለመ እንቅስቃሴ እንደሆነም ይናገራል። ወደ ቀጣዩ መረጃችን አለፍን። ዩራኒየም የማበልጸግ አንችልም ስትል ኢራን ተደመጠች። ኢራን ከእስራኤልና ከአሜሪካ ጥቃት በኋላ ዩራኒየም የማበልጸግ እንደማትችልም አስታውቃለች። የኢራን መንግስት ቃል አቀባዩ ፌትሜ ሙሃጃሪ በቴህራን ለጋዜጠኞች በሰጡት መግለጫን በ12 ቀናቱ ጦርነት በኒክለር ጣቢያዎች ላይ ከባድ ጉዳት መድረሱንም ተናግዷል። የቃል አቀባዩ መግለጫ የተሰማው የዓለም አቀፍ ኒክለር ተቋማት የቦርድ ሊቀ መንበር እና ኦስትሪያ ቬና ለሶስት ቀን ስብሰባ ለማድረግ ካስታወቀ በኋላም ነው። ብሪታኒያ ፈረንሳይና ጀርመን ኢራን የዩራኒየም መርሃ ግብሯን እንድታቆም ተደጋጋሚ ክስ ማቅረባቸውም ይታወሳል። አሜሪካም ኢራን ፈጽሞ ዩራኒየም ከማበልጸቅ መቆጠብ አለባት ስትል ያልተቋረጠ ወቀሳ ብታቀርበም፣ ቴራን ግን ለሰላማዊ አገልግሎት መጠቀም ህጌ መብቴ ነው ስትልም ትሞግታለች። ወደ ቀጣዩ ዜናችን አለፍን። ሩሲያ በምዕራብ ዩክሬን በፈጸመችው ጥቃት ዘጠኝ ሰዎችም ተገደሉ። የዩክሬን ፕሬዚዳንት ቬሌርሜር ዘለንስኪ እንዳስታወቁት ሩሲያ በምዕራባዊቷ ፔርኖፒል ላይ በፈጸመችው ጥቃት ዘጠኝ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስሏል። በጥቃቱ ሩሲያ ከ470 በላይ ሰው አልባ አውሮፕላኖችንና 47 ሚሴሎችን በዩክሬን ላይ መተኮሷ እየተረጋገጠ ሲሆን ዘጠኝ ፎቅ ያላቸው ቤቶችም በጥቃት ተመቷል ሲሉ ዘለንስኪም ተናግሯል። በዩክሬን ሁለተኛ ከተማ ካርኪቭ ሶስት ወታደሮች በከባድ ሰው አልባ አውሮፕላን ጥቃት የተመቱ ሲሆን ህጻናትን ጨምሮ ከ30 በላይ ሰዎችም ቆስሏል። በማህበራዊ ሚዲያ ላይ የተለቀቁ ፎቶዎች እንዳመላከቱት ህንፃዎችና መኪናዎች መቃጠላቸውን ያሳያሉ። የኃይል መቆራረጥ በመላው ሀገሪቱ በሚገኙ በርካታ ክልሎች ላይ ማጋጠሙን የዩክራይኑ ኢነርጂ ሚኒስቴር አስታወቀ። ሮብ ማልዳ ላይ የተፈጸመው ጥቃት በየካቲት 2022 ሩሲያ ሙሉ በሙሉ ወረራ ከጀመረች ወዲህ በምዕራብ ዩክሬን ላይ ከደረሱት ገዳይ ክስተቶች አንዱ ሆኖም ተመዝግቧል። ዜሌንስኪ በፔርኖሜል ከፍተኛ ውድመት መድረሱን ተናግረው ሰዎቹ በፍርስራሹ ውስጥ ታግተው ሊገኙ እንደሚችሉም ተናግረዋል። በጥቃቱ በምዕራብ ዩክሬን ውስጥ የኃይል ማመንጫዎች፣ የትራንስፖርትና የሲቪል መሠረተ ልማቶችም ተቆርተዋል። ወደ ቀጣዩ መረጃችን አለፍን። የአሜሪካ ኮንግረስ የወሲብ ንግድ ወንጀለኛ ኤፕስቲን ሰነዶችን እንዲለቁ መስነ። የአሜሪካ ኮንግረስ አካል የሆኑት የተወካዮች ምክር ቤትና ሴኔት ትናንትና ባካሄዷቸው ስብሰባዎች የአገሪቱ የፍትህ መስሪያ ቤት ታዳጊዎች ለወሲብ ንግድ በማቅረባቸው ወንጀለኛ ከተባለው ጀፍሪ ኤፕሲን ጋር የተያዘ ሰነዶችን ይፋ እንዲደረግ መስኖ የተወካዮች ምክር ቤት ውሳኔውን ያጸደቀው በ427 ድጋፍና አንድ ተቃውሞ ነው። ረቂቅ ህጉ ለተጨማሪ ውሳኔ የቀረበለትን ሴኔት ደግሞ ተቃውሞ ባለመነሳቱ ከመደበኛው የድምፅ አሰጣት ሂደት ውጭ በፍጥነት ማስኖታል። ውሳኔው የተላለፉ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የነበራቸው አቋማቸውን ቀይረው የኮንግረስ አባላት ሰነዶቹ እንዲለቀቁ ከጠየቁ ከቀናት በኋላም ነው። ፕሬዚዳንቱን የቀደመ አቋም የተቹ በርካታ ደጋፊዎች ሰነዶቹ እንዲለቀቁ በይፋ ግፊት ሲያደርጉባቸውም ነበር። ባለሀብቱ ጄፈር ኤፕሲን በአውሮፓውያን 2019 ህይወቱ ያለፈውን በኒውዮርክ ከተማ እስር ቤት ውስጥ እያለም ነበር። ግለሰቡ በእስር ቤት ክፍሉ ውስጥ የሞተው ራሱን አትፍቶ እንደሆነም ተገልጿል። ኤፕሲቲን እስር ላይ የነበረ ሴቶችን ለወሲብ ንግድ በማዘዋወር ወንጀል ተከስሶ ነበር። ከዚህ አስቀድሞ በ2008 ደግሞ ታዳጊ ሴትን ለወሲብ ንግድ ተግባር በመጠቀም ወንጀል ጥፋተኛም ተብሏል። በሁለት ሁለት ቅሶች ባለሀብቱ ላይ በተደረጉት ምርመሮች በሺዎች የሚቆጠሩ ሰነዶችም ተሰብስቧል። ከሰነዶች ውስጥም ከተጎጂዎችና እማኞች ጋር የተደረጉና በጽሁፍ የሰፈሩ ቃለ መጠይቆች ይገኙበታል። ትራምፕና ኤፕስቴን ማህበረ ግንኙነት ተመሳሳይ ሰዎችን ያሳተፈ ቢሆንም ፕሬዚዳንቱ ኤፕስቴን በ28 ጥፋተኛ ከመባሉ ብዙ አመታትን አስቀድሞ የነበራቸው ግንኙነት ማቋረጣቸውንም ይናገራሉ። ስለ ኤፕስቴን የወንጀል ተግባራት እንደማያውቁም ተናግሯል። ባለፈው ሳምንት ከ20 ሺህ ገጽ በላይ ብዛት ያለውና ትራምፕ የተጠቀሱበትን የኤፌስቲን ሰነድ ይፋ መደረጉን ተከትሎ ፕሬዝዳንቱ በድጋሚ ስማቸው ከግለሰቡ ጋር ተይዞ ሲነሳም ሰንብቷል። ዋይት ሃውስ በበኩሉ ፕሬዝዳንቱ ምንም አይነት ጥፋት እንዳልፈጸሙ በመግለጽም ተከላክሏቸዋል። ሰነዶቹ ይፋ ለማድረግ ድምጽ በተሰጠበት ወቅት ብቸኛ ተቋሚ የነበሩት ሪፐብሊካን ኬለ ሄንግስም ናቸው። የምክር ቤቱ አባል ሀሳቡን የተቃወሙት በመረጃ መልቀቅ ምክንያት የሚጎዱ ንጹሐን ሰዎችን በተመለከተ ያላቸውን ስጋት በመግለጻቸው ነው። ትራምፕ ሰነዱ እንዲለቀቅ በሚወተወቱ ሰዎች ላይ ሊደርስ የነበረውን ማጣጣለምትተው ምንም የምንደብቀው ነገር የለም ማለታቸውና ሰነዶቹ ይፋ እንዲደረጉ መጠየቃቸውን ብዙዎችን ያስገረመም ተግባር ነው። አዲሱ የትራምፕ ውሳኔ ባለፉት ሳምንታት የፕሬዝዳንቱን አቋም በመደገፍ የሰነዶቹን መውጣት ሲቃወም ለነበሩት ሪፐብሊካን የኮንግረስ አባላት ያልተጠበቀም ነበር። የምክር ቤቱ አፈጉባኤ ማይክ ጆንሰን የኤፕስቲን ሰነዶች እንዲለቀቁ የሚደረገውን ግፊት የዲሞክራቶች ማጭበርበር ተግባር በማለት ሲያጣጥሉም ቆይቷል። ሐሙስ ለት ግን ሰነዶቹ እንዲለቀቁ የድጋፍ ድምፅም ሰጥቷል። ውሳኔው በተወካዮች ምክር ቤት ድምፅ ከተሰጠበት በኋላም ወደ ሴኔት መመራት ያለበት ሲሆን ይህም የሚሆነው ከቀናት በኋላ እንደሆነ ተጠብቆም ነበር። ግን እንጂ ውሳኔው ከሰዓታት በኋላ ለሴኔቱ ቀርቦ በከፍተኛ ድጋፍም ጸድቋል። ሴናተር ቸክ ሹመር ውሳኔውን ለሴኔቱ ያቀረቡት የሙሉ ድምፅ ድጋፍ ያገኙ ሀሳቦች በሚስተናገዱበት አሰራር አማካኝነትም ነው የሚሆነው ውሳኔ ላይ ተቃውሞ ባለመቅረቡና ክርክል ባለመደረጉ እንዲሁም ረቂቅ ላይ የተደረገ ማሻሻያ ባለመኖሩም ነው ውሳኔው ከሴኔቱ በኋላ ወደ ፕሬዝዳንት የሚያመራ ሲሆን ትራምፕ ሕግ አድርጎ የሚያጸድቀውን ፊርማ እንደሚኖርም ይጠበቃል። ፕሬዝዳንት ትራምፕ ከጅምሩ ሰነዶች እንዲለቀቁ ትዕዛዝ ቢሰጡ ኖሮ የውሳኔ ሀሳቡ በዚህ በኮንግረስ መልክ ድምፅ አይሰጥበትምም ነበር። በአሁኑ ውሳኔ መሰረት ጠቅላይ አቃቤ ሕግ ፖምፖዲን ከኤፕስቲን ጋር ከአጋሩ ገሌን ማክስዌል ጋር የተያዙ ሁሉንም ምስጢራዊ ያልሆኑ መዝገቦች፣ ሰነዶች፣ ግንኙነቶችና የምርመራ ግኝቶች ከ30 ቀናት ውስጥ ይፋ ማድረግ የሚጠበቅባቸዋል። ኩራትና ክብሯን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።